ለብዙዎች ውድቀት እየሆነ የመጣው ዛሬ ኃላፊነት እና ተጠያቂነት ባላቸው በተሰጣቸው ሰዎች የሚነገር መጽሐፍ ቅዱሳዊ መሰረት የሌለው እውነቱን ሊገልጥ የማይችል አስተምህሮ። በጣም ልንጠነቀቀው ከሚገባ ነገር አንዱ የምንለብሰው ልብስ ሳይሆን ልንጠነቀቅለት የሚገባ ነገር የመጀመሪያው በመንፈሳዊ ዓለም ውስጥ የምናደርጋቸው ነገሮች ሳይሆኑ ልንጠነቀቅለት የሚገባ ነገር የእግዚአብሔር አብሮነት ነው። ከክርስቶስ ፍቅር ምንም እንደማይለየን፣ ከክርስቶስ ፍቅር ምንም ነገር ሊለየን እንደማይችል፣ ምንም ነገር ሊቃወመን እንደማይችል። ከምን የተነሳ? እግዚአብሔር ከእኛ ጋር ከመሆኑ የተነሳ። ትልቁ የክርስቲያኖች ፈተና በክርስትና ሕይወት ላይ ድንገት የሚከሰቱ በክርስቲያን አዕምሮ ውስጥ ልብ ውስጥ የሚገባ ይሄ ቃል ነው። እግዚአብሔር ከኔ ጋር ነውን ብሎ ጥርጥር ውስጥ መጠራጠር ውስጥ መግባት የትኛውን ነገር ይህንን የእግዚአብሔርን ፍቅር እንደማይበልጥ መረዳት ሐዋርያው የሚለው እሱን አንደኛ እግዚአብሔር ረዳቴ ነው። ከመጣብኝ ነገር የሚያወጣኝ የእግዚአብሔርና የእግዚአብሔር እርዳታ ብቻ ነው። እዛ ጋር አይኖቼ የሚመለከቷቸው ነገሮች በጣም ብዙ ልብን በእግዚአብሔር ላይ እንድጠራጠር የሚያደርጉ ቢሆንም ምናልባትም ከመዋጋት ይልቅ መሸሽን የሚያነቃቁና የሚያነሳሱ ቢሆንም እግዚአብሔር ረዳቴ ነው። ስለዚህስ ያስፈራሉ። እኔ ግን አልፈራም። ለምን? ምክንያቱም በእግዚአብሔር ታመንኩ። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? በእግዚአብሔር መታመን የመለኮቱ ባህሪ ተካፋይ አደረገ። ምን የፍቅሩ ተካፋይ አደረገ። በፍቅሩ ጥላ ውስጥ እንድንሆን አደረገ። በፍቅሩ ውስጥ እንድንኖር አደረገ። እግዚአብሔር ከእኛ ጋር የሆነው በዘላለማዊ ፍቅሩ ነው። ያም ክርስቶስ ከዚህ የተነሳ ሐዋርያው ራሱን ፈልጎ ያገኘው በደጅ ላይ ያሉ የሚያስፈሩ የሚያስደነግጡ ነገሮች ሳይሆን ዘላለማዊ በሆነው ፍቅር ውስጥ ነው። ጌታ ልጅ ጋር ግን እናመሰግናለን። ስለዚህ መጽሐፍ ቅዱሳችን አንድ መልእክትን ከዚህ ጋር ተያያዥነት ያለውን አብረን እናንሳ። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ብሎ ሐዋርያው በሮሜ ምዕራፍ 8 ቁጥር 31 ላይ የሚገልጥልንን በዘኍልቍ ምዕራፍ 14 ላይ ሁላችሁም እንደምታውቁ እስራኤላውያን ከግብፅ ምድር ተጠርተው ወደ ተስፋይቱ ምድር በሚጓዙበት ጊዜ ላይ ሙሴ የሚገቡበትን የተስፋይቱ ምድርን እንዲሰልሉ እንዲያዩ መልእክት ይዘው እንዲመጡ የአባቶች ነገዶች ከሚሆኑ ከእያንዳንዱ ነገድ አንዳንድ ሰው ተመርጦ ወደ ተስፋይቱ ምድር ገብተው ተስፋይቱ ምድር ምን እንደምትመስል፣ ምን እንዳለ፣ ምን እንደሌለ ስለ ተስፋይቱ ምድር መልእክቶችን ይዘው እንዲመጡ እንደ ላካቸው መጽሐፍ ቅዱሳችን በዚህ ምዕራፍ ላይ ያስተምረናል። ስለዚህ በዚህ ምዕራፍ ላይ የምናገኘው ከዘህልቁ ምዕራፍ 14 ጀምሮ እንደዚህ የሚል ቃል ተጽፏል። ማህበሩ ሁሉ ድምፃቸውን አነሱ፣ ጮሁም፣ ሕዝቡም በዚያ ሌሊት አለቀሱ። የሚል መልእክት እናገኛለን። ለምን አለቀሱ? የሚል ጥያቄ ነው የምናነሳው። ቅድም እንዳነሳሁላችሁ ወደ መቃብር ሄደው መልአኩ ያላቸው ወደ ቃሉ እንዲመለሱ እንደሆነ ቃሉን ያለማስተዋላቸው ችግር ወደዛ ስፍራ እንዳመጣቸው ሕያውን በሙታን መካከል እንዲፈልጉ ያደረጋቸው ነገር ከሞቱ በፊት ጌታ ኢየሱስ ክርስቶስ የተናገረው ቃል በመርሳታቸው ባለማስታወሳቸው ባለማስተዋላቸው እንደሆነ ሄዶም ደግሞ ምናልባትም ነገር ከነጎዳ ለሚመጡ ሰዎች በሀዘን ለተቀመጡ ለነበሩት ለደቀ መዛሙርት ይናገሩ ዘንድ መልእክትን ለእነዚህ ሴቶች እንደተናገረ እንዲሁም ደግሞ ከኢየሩሳሌም ተነስተው ድሮ ከወጡበት ወይም ወደወጡበት ስፍራ ይሄዱ የነበሩትን የኤማሁስ መንገደኞችን ጌታ ኢየሱስ ክርስቶስ ወዴት ነው የምትሄዱት ብሎ እንዳላቸው ወደሚሄዱበት እየሄዱ የነበረው ለምንድን ነው? መጽሐፍ ቅዱስ ሲነግረን ትናንትና የተነገረው የእግዚአብሔር ቃል የእግዚአብሔር ማደሪያ የሆነው ያ ድንኳን የእግዚአብሔር ማደሪያ ሆኖ አሁንም ለእኔና ለእናንተ በዚህ ዘመን የተገለጠውን የእግዚአብሔርን ቃል በእውቀት በጥበብ ባለማስተዋልና ባለመረዳት ከመሆናቸው የተነሳ የደረሰባቸው ወደ ኤማውስ የወሰዳቸው ተስፋ መቁረጥ ነው ብለን ብንል፣ ተስፋ መቁረጥ ያለማስተዋል ፍሬ ነው። ባለማስተዋል ውስጥ በመገኘታቸው ያንን ቃል በመርሳታቸው ያጨዱት ለመሄድ አቅም ሆኖ የተገኘላቸው ፍሬ ነው። ወደዛ እንደሄዱ ነው መጽሐፍ ቅዱስ የሚነግር። በዚህኛው በዘልቁ ምዕራፍ 14ም ላይ ሙሴ ከየነገዱ የተመረጡትን ሰዎች ከነዛ መካከል ካሌብና ኢያሱንም ጨምሮ ተስፋይቱ ምድር ውስጥ ገብተዋል። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? በክርስትና ሕይወታችን ልናቃቸው ከሚገባ የመጀመሪያና የመጀመሪያ ነገር የእግዚአብሔር አብሮነት ነው። ለመቆማችሁ ምክንያት የተፈጠሩ ነገሮች አይደሉም። የተመቆማችሁ ምክንያት እግዚአብሔር ነው። መንፈሳዊ ዓለም ውስጥ የመሰንበት ምክንያት እግዚአብሔር ነው። ስለዚህ መጽሐፍ ቅዱስ በዚህ በዘኍልቍ ምዕራፍ 14 ላይ ምን የሚል ቃል ይነግረናል? እሱን ሄደንና ነበር። ማህበሩ ሁሉ ድምፃቸውን አንስተው ጮሁ፣ ህዝቡም በዚያ ለሊት አለቀሱ። ማልቀስ ያለ መስማት ፍሬ ነው። ማልቀስ ትላንትናን የመርሳት ፍሬ ነው። የተስፋ መቁረጥ ፍሬ ነው። ያለ መስማት ውጤት ነው። ያስለቀሷቸውም ሰዎች ያለቀሱትም ሰዎች እኩል ናቸው። ትናንትና እግዚአብሔር አብሮነትን የረሱ ሰዎች ናቸው። እግዚአብሔር በየትኛውም ሁኔታ ከእኛ ጋር ነው። አዲሱ ኪዳን ይህንን ነው የሚያስተምረን። ሐዋርያው ከሚናገረው ከሚያስተምረው ነገር አንዱ እግዚአብሔር በየትኛውም ሁኔታ ከእኔ ጋር ነው የሚል ትምህርት ለኃጢአት ምክንያት አይሰጥም። ይሄ በጭራሽ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጉረምርም ማኅበሩ ሁሉ ከግብፅ ምድር ሳለን ምን ነው በሞትን ኖሮ። ለደቂቃ እግዚአብሔር ከነሱ ጋር መሆኑን አለማሰብ ችግር ሞትን እንዲመኙ አድርጓቸዋል። ብሞት ይሻለኛል ብለዋል። የነገሯቸው በጆሯቸው የሰምኑት ነገር እግዚአብሔር ተናግሮ የነበረውን ነገር እንዲረሱ ምክንያት ሆኗል። የነገዶች አባቶች ናቸው። ነገድ ወክለው የሄዱ ናቸው። ትውልድ በእጆቻቸው፣ በንግግሮቻቸው፣ በፍጥነቶቻቸው፣ በእርምጃዎቻቸው ውስጥ አሉ። የህዝቡ ማልቀስ ሞትን መመኘት በእግዚአብሔር እና በመሪዎች ላይ አጉረመረሙ። በሙሴና በአሮን ላይ አጉረመረሙ። መቃብር ጠፍቶ ነው ወይ? እዚህ ከምንሞት በሀገራችን ሳንወጣ እዛው በከበረ የቀብር ስነስርዓት ብንቀበር ይሻል ነበር የቀብር ስነስርዓቱን የሚመኝ ትውልድ ከሰሙት ነገር የተነሳ የሕዝብ ልብ ከተናጋሪዎች የተነሳ መቃብር እንዲመኙ፣ የተዋጣለትን የቀብር ስነስርዓት እንዲመኙ ያደረጉ አስር የነገዶች መሪ እግዚአብሔር በሰይፍ እንሞት ዘንድ ወደዚህ ምድር ለምን ያስገባል? ሴቶቻችንና ልጆቻችን ምርኮ ይሆናል። ወደ ግብፅ መመለስ አይሻለን? ምን አሏቸው? እርስ በእርሳቸው ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ሙሴና አሮንም በእግዚአብሔር ልጆች በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርን ከሰለሉት ጋራ የነበሩት የነዌ ልጅ እያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ክርስትናችሁን የሚያስቀጥለው በመንፈሳዊ ቤት ውስጥ መመላለስ እንዳልሆነ ጠቋሚ ነው። መሄድ በጣም ጥሩ ነው፣ ትክክል ነው። ግን መጽሐፍ ቅዱስ በዚህ ስፍራ ላይ የሚነግረን ምንድን ነው? ልብሳቸውን ቀደው የእግዚአብሔርን አብሮነት ለሕዝብ ሊያውጁ ሊናገሩ እንደቆሙ ይነግርናል። ስለዚህ መጽሐፍ ቅዱሳችን በዚህ በዘህልቁ ምዕራፍ አስራ አራት ላይ ከካሌብና ከእያሱ ውጪ አስር የሚሆኑ የነገድ አባቶች ተወካዮች ህዝቡ የቀብር ስነ ስርዓትን በግምጽ ምድር እንዲመኙ አድርገዋል። የእግዚአብሔርን አብሮነት አለማወጅ የእግዚአብሔርን አብሮነት አለማወቅ በየትኛውም ሁኔታ ሐዋርያው ጳውሎስ እንደሚናገረው እግዚአብሔር በየትኛውም ሁኔታ ውስጥ ከእኛ ጋር ነው ብሎ ያለውን ቃል በልብ ላይ አለማኖር፣ ለተስፋ መቁረጥ፣ ለእንባ ቀጣይነት ያለውን ክርስትና ላለማድረግ በመንፈሳዊ ዓለም ውስጥ ላለመሰንበት ምክንያት ከሚሆኑ ነገሮች የመጀመሪያውና የመጀመሪያዎቹ ናቸው። ስለዚህ ከተላኩ ሰዎች መካከል ሁለት ሰዎች ብቻ የእግዚአብሔርን ዘላለማዊ ሐሳብ ያም እግዚአብሔር በየትኛውም ሁኔታ ውስጥ ከሰው ጋር እንደሚሆን ልብሳቸውን ቀደው ሕዝብ ለማሳመን እንደተንበረከኩ መጽሐፍ ቅዱስ በዚህ በዘህልቁ ምዕራፍ አስራ አራት ላይ ይነግረናል። ነገር ግን የብዙሃኑ ድምፅ ብዙዎችን ልባቸው በፊት የሚያውቋቸውን ነገሮች እንዲመኙ አድርጓቸው በፊት የሚያውቁትን ነገር ወደ ልባቸው እንዲያመጡትና ወደዛ መመለስን እንዲያስቡ ማሰብን እንዲጀምሩ አድርጓቸዋል። ነገር ግን በዚህ በዘልቁ ምዕራፍ 14 ላይ ያገኘናቸው የምናገኛቸው ነገሮች እግዚአብሔርም በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? የሚያስፈሩ ነገሮች እንዳሉ በተነገራቸው ጊዜ ትላንትና እግዚአብሔር ያደረገው ነገር በፊታቸው ያንስ ጀመር። ያልገቡበት የሚገቡበት ምድር የነበረውን ሁኔታ፣ የነበሩትን ሰዎች ታላቅነት፣ ጉልበታቸውን፣ አቅማቸውን ሲነግሯቸው ትላንትናዎቻቸውን እግዚአብሔር ከነሱ ጋር የነበረበትን መኖር መገኘትን እንዲረሱ ምክንያት ሆነዋቸዋል። ለብዙዎች ውድቀት እየሆነ የመጣው ዛሬ ኃላፊነት እና ተጠያቂነት ባላቸው በተሰጣቸው ሰዎች የሚነገር መጽሐፍ ቅዱሳዊ መሰረት የሌለው እውነቱን ሊገልጽ የማይችል አስተምህሮ ነው። በጣም ልንጠነቀቀው ከሚገባ ነገር አንዱ የምንለብሰው ልብስ ሳይሆን ልንጠነቀቅለት የሚገባ ነገር የመጀመሪያው በመንፈሳዊ ዓለም ውስጥ የምናደርጋቸው ነገሮች ሳይሆኑ ልንጠነቀቅለት የሚገባ ነገር የእግዚአብሔር አብሮነት ነው። በምንም አይነት ሁኔታ ውስጥ እግዚአብሔር ከእኔ ጋር ነው ብለን በደጅ ያሉትን አሸናፊዎችን የምንጥልበትን ነገር ነው እግዚአብሔር እንድናቀው የሚፈልገው። ነገር ግን ከነዚህ ሰዎች ንግግር በኋላ የብዙዎች ልብ እንደሸፈተ መጽሐፍ ቅዱስ ይነግረናል። ብዙዎች ልባቸውን አሸፈቱ። ብዙዎች ግብፅን ተመኙ። ብዙዎች መቃብር ተመኙ። ብዙዎች የቀብር ስነ ስርዓት ተመኙ። ብዙዎች ወደ ግብፅ ሄደው ያንን ያማረ ሰው በሞተ ጊዜ የሚደረገው ውጫዊና ውጫዊ ስርዓቶችን እንዲመኙ ሆኑ። ከምን የተነሳ? ከሰሙት ነገር የተነሳ። ይሄ ስለሆነ ነው፣ ምን እንደምትሰሙ ተጠብቁ ተብሎ የተጻፈልን። እርስ በርሳቸውም አሁን ሊያደነን የሚችል ሌላ አለቃ እንፈልጋለን። ምን አይነት ማዳን? ወደ ግብፅ የሚወስደንን መርቶ ያወጡን ሰዎች ሊያስገቡን አልቻሉም። መርቶ ያመጡን ሰዎች ጋር ከዚህ በኋላ መሄድ አንፈልግም ብለው አለቃ መሾም ፈለጉ። በሌላ አባባል የእግዚአብሔርን ምሪት አንፈልግም፣ እግዚአብሔር እንዲመራን አንፈልግም። ያላየረው እግዚአብሔር ይኸው። አሁን እነዚህ ገብተው የወጡ ሰዎች ከነአን ምን እንደምትመስል ነግረውናል እና ከነአን የምትመስለው እንደሱ እንደነገሩን ስለሆነ እኛ ደግሞ ምን ፈልገው ወደ ግብፅ መመለስ ነው ብለው ሲሉ ግብፅን እንዲመኙ ያደረገ አስተምህሮቶችን ሰጥቷቸው አስተማሯቸው፣ ነገሯቸው፣ ልባቸው ተቀሰቀሰ። አማልክቶቻቸውን እንደገና እነሱም እንዲሰሩላቸውና አማልክቶቻቸው በፊታቸው እንዲራመድ ይህንንም ተራምደው ወደ ተስፋይቱን መግባት ሳይሆን ወደ ነበሩበት ወደ መጡበት ወደዛ ወደ ግብፅ ለመመለስ ማለት ነው። ይህን ጊዜ ሲሰሙ አራት ሰዎች ወደቁ ይላል። ሙሴ፣ አሮንና ኢያሱ፣ ካሌብ ልባቸውን እየቀደዱ ልብሳቸውን እየቀደሉ በእግዚአብሔር ፊት ተደፉ። ሙሴን አሮን በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድሪን ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የፎኔ ልጅ ካሌብም ልብሳቸውን ቀደዱ። እግዚአብሔር ከወደደንና ወተትና ማር ወደምታፈሰው ለዚያች ምድር ያገባናል፣ እርሷንም ይሰጠናል። አስሩ ከተናገሩት በተቃራኒ የእግዚአብሔርን አብሮነት ያላቁ ሰዎች ያስገባናል። አስፈሪ ነገር አለ፣ እንገባለን። የሚያስደነግጥ ነገር አለ፣ እንገባለን። የሚያልቁት በልባቸው ያለው አምላክ እግዚአብሔርና እግዚአብሔር ብቻ ነው። የሚያስደነግጡ ነገሮችን ሲያዩ ነገሩ እንደ ዳገት እንደሆነባቸው አላሰቡም። ነገር ግን ከሚያዩትና እውነት ነው ብለው ሌሎች ተናግረው የሰውን ልብ ካሸፈቱት ይልቅ በልባቸው ላይ የነገሰው አምላክ ይበልጣል፣ አብሮነቱ ይበልጣል። እንገባለን። ለምን? እግዚአብሔር ቀኛ ጋራ ነው። እንገባለን። ለምን? እንታመንበታለን። እንገባለን። ለምን? ይረዳናል። እንገባለን። ለምን? ብርሃናችን ነው። ክብር ለኢየሱስ ይሁን። መልእክቱ ይሄን አብሮነትን ማወቅ አብሮነትን መረዳት። ሐዋርያው ጳውሎስ ከእግዚአብሔር ፍቅር የሚለየኝ ምንም ነገር እንደሌለ ተረድቻለሁ አለ። ምንም ባይ የገባውን ሊያወጣ የሚችል አቅም አይደለም አለ። ምንም ብመለከት ከዚህ ከክርስቶስ ፍቅር፣ ከእግዚአብሔር አብሮነት እኔን ሊለየኝ የሚችል ነገር የለም። ሁለተኛው መልእክቴ በወደደን በሱ በ በእግዚአብሔር በምን በወደደን በልጁ ፍቅር ከአሸናፊዎች ሁሉ እንበልጣለን። ካሌብ፣ ኢያሱ፣ ሙሴና አሮን ይሄን ነው እያሉ ያሉት። ሐዋርያ ጳውሎስ በየቀኑ የሚያወራው በየቀኑ የሚኖረው በዚህ መንፈስ ውስጥ ነው። በወደደኝ በሱ ከአሸናፊዎች በልጣለሁ። በወደደኝ በሱ ከአሸናፊዎች እንበልጣለን። የማለዳው መዝሙር በወደደኝ ከሱ ከአሸናፊዎች ይበልጣለሁ። ቀትር ላይ ያለው ዝማሬ በማለዳ እንዳለው ነው። ማታ ላይ ያለው ዝማሬ በማለዳ እንደዘመረው አይነት ነው። መዝሙሩን አልለወጠም፣ ሁኔታዎች ይለዋወጣሉ። ዝማሬው አልተለወጠም፣ ሁኔታዎች ይቀያየራሉ። በውስጡ የገባው አይለዋወጥም፣ አይቀያየርም። በውጭ መቀያየር የውስጡ በምንም አይነት እንዳይቀያየር የፈቀደ የቆረጠ ሰው ነው። ምን በማለት በወደደኝ በሱ ከአሸናፊዎች እበልጣለሁ። አስፈሪው ነገር ዛሬ ሌላ ነገ ሌላ ከነጎዳ ሌላ ነው። እኔ ግን በወደደኝ በሱ ዘመንን፣ ቀንን፣ ሰዓትን፣ አመታትን አልፋለሁ፣ እበልጣለሁ። የሚያስፈራው ነገር ከዛሬ ነገ እየጨመረ ይመጣል። እኔ ግን በወደደኝ በእሱ ከአሸናፊዎች እበልጣለሁ። የማለዳ ዝማሪያችሁ እኔ በወደደኝ ከሱ ጠላቶቼ የሚያስፈሩ ነገሮቼን ሁሉ ጥላለው፣ የሚል እንዲሆን በወደደኝ በሱ አሸናፊ መስለው በሚመጡ ላይ ሁሉ መናገር፣ በወደዳችሁ በሱ እንደምትዘልቁ እንደምታልፉ ማወጅ። የሮሜ ምዕራፍ ስምንት መልእክት ይሄ ነው። ቁጥር 31 እና ቁጥር 37 ላይ ሄዳችሁ ስታነቡ ወይም ታገኛላችሁ። እግዚአብሔር ከእኛ ጋር ከሆነ የሚቃወመን ማን ነው? በፊት የሚቃወሙ ነገሮች አሉ አሉ ይለዋወጣሉ። በየቀኑ ነገር ግን ማለዳ የምተነስታችሁ የምታደንቁት አንድ ነው። በወደደኝ በሱ በዚህ ቀን ላይ ከተመደበው ከየትኛውም ነገር እኔ እበልጣለሁ። በወደደኝ በሱ ከየትኛውም ነገር አሸንፋለሁ። ስለዚህ እግዚአብሔር ጥሪ አለው። ጥሪው ምንድን ነው? ወደ ወደደው መውደድ ውስጥ መግባት፣ ወደ ማደሪያው ድንኳን ውስጥ መግባት ያ የማደሪያው ድንኳን ይሄ የምናነባው የእግዚአብሔር ቃል ነው። በሮሜ ምዕራፍ 8 ላይ እንደተጻፈ፣ በዘኍልቍ ምዕራፍ 14 ላይ እንደተጻፈ፣ ካሌብና ኢያሱ እንዳደረገው እግዚአብሔር ከወደደ ፍቅሩ ከእኛ ጋር ከሆነ፣ በእኛ ላይ ከገዛ፣ በእኛ ላይ ከሰለጠነ፣ እኛ በልባችን ካስገባ ነው፣ በልባችን ካነገስ ነው፣ እዛ ካሉት ከየትኞቹም ነገሮች ይበልጣል። በወደደኝ በሱ በወደደን በሱ ከአሸናፊዎች ሁሉ እንበልጣለን